ሰላም እንዴት ናችሁ? በየላችሁ በሰላማችሁ ይብዛው። ብዙ ጊዜ እንግዲህ የእርግዝና መከላከያ መድኃኒቶች እንወስዳለን። ከዛ ውስጥ የማህፀን ሉፕና የእርግዝና መከላከያ አንዱ ነውና ዛሬ ስለዛ ጉዳይ ነው የምናወራው። እንግዲህ ምን ያህሎቻችን እሱ ተጠቃሚ ብንሆን ይስማማናል አይስማማንም የሚለውንም እንመለከታለን። አስተማማኝ የእርግዝና መከላከያ ከሚባሉት ውስጥ የሚመደብ ሲሆን 99 በመቶ እርግዝናን የመከላከል አቅም አለው። በመጀመሪያ ዓመት የመጠቀሚያ ጊዜ ከዜሮ ነጥብ አንድ በመቶ ወይም ደግሞ ከዜሮ ነጥብ ሁለት በመቶ ባሉ ሴቶች ላይ እርግዝና ላይከላከል ይችላል። ሁለት አይነት የማህፀን ሉፖች አሉ። የመዳብ የሚባለው የማህፀን ሉፕና የሆርሞናል የማህፀን ሉፕ ናቸው ማለት ነው። የመዳብ የማህፀን ሉፕ ለአስር ዓመታት ሲያገለግል የሆርሞናል የማህፀን ሉፕ ግን ለአምስት ዓመት ያገለግላል። የእርግዝና መከላከያ መንገዶችስና የማህፀን በር ፈሳሽን በማዋፈር የወንዴ ዘርፍሬን ፈሳሽ ወደ ማህፀን እንዳይገባ ይከለክላል። ለወንዴ ዘርፍሬ የማህፀን ግድግዳ ምቹ እንዳይሆን ያደርጋል። የማህፀን ግድግዳ ጽንስ ለመቀበል ምቹ እንዳይሆን በማድረግ እርግዝናን ይከላከላል። ይህንን የእርግዝና መከላከያ ሁሉም ሴቶች መጠቀም ይችላሉ፣ ነገር ግን ከዚህ በታች የተጠቀሱ ሴቶች መጠቀም የለባቸው፣ የማህፀን አፈጣጠር ችግር ያለባቸው፣ የማህፀን እጢ ያለባቸው፣ የማህፀን ሉፕን ለማስገባት አስቸጋሪ ከሆነ፣ ያልታከመ የማህፀንና የማህፀን በር ኢንፌክሽን ያለባቸው፣ የማህፀንና የማህፀን በር ካንሰር ያለባቸው፣ ምክንያቱ ያልታወቁ የማህፀን ደም መድማት ያለባቸው ሴቶች ይሄንን ጠቀሙ አይመከርም ማለት ነው። ብዙዎቻችን የሚስማማን የማይስማማን ይኖራል። ባለሙያ ማማከር መልካም ነው። ከዛ በፊት ግን በተለይ ይህንን የማህፀን ሉፕን ለመጠቀም እነዚህ ያነሳናቸውን ጉዳይ በደንብ ጤነኛ ነኝ አይደለሁም የሚለውንም በደንብ ቼክ ማድረግ መታየት ያስፈልጋል ማለት ነው። ቻናላችንን ሰብስክራይብ አድርጉት እንዲሁም ሼር ላይክ ማድረጋችሁን አትርሱ። ኮመንት ላይ የእናንተንም ተሞክሮ አጋሩን